አዲስ አበባ እያልን ነው። አሁን እናንተን በዚህ በሰው ሀገር የምትሰሩ እህቶቻችን እንደው ብዙ ዶራር ያላችሁ እንደው የማትቸገሩ ሀብታሞች ለካ ነው የምትታዩ። አንዳንዶቹ ደግሞ በወር በወር እንደው ካፋፋቸው እየተቀበሉ ደግሞ ለቀም ለቀም እያረጉ ቤተሰብ ላኩ፣ እናትሽ ታማለች፣ አባትሽ ከአልጋ ላይ ውሏል እያለንበት ነው። ገና ደግሞ እንደ አባትሽ እንደአሁን በዘመኑ በሽታ ወይ የሆነ ነገር እንድሆን እንድሆን ወዘተ ወዘተ፣ ምክንያቶች እየተፈጠሩ ይደወልላቸዋል። አስማለሁ፣ ልክ ነው ያለንበት ነው። እና በዚህ ምክንያት በተለይ አንድ ልጅ ወልደሽ አንድ ልጅ ወልደሽ ወይ ከባልሽ ወይ ከእናትሽ ጥለሽ ከሄድሽ፣ በቃ ልጁ ከነሱ በላይ የሚመገብ ነው የሚያስመስሉት። ክ እና አሁን ኢትዮጵያ ውስጥ ልጆቻቸውን ሲያሳድጉ አንድ ሁለት ልጅ ሶስት ልጅ ያለው ሰው አኗኗሩ በልክ ነው የሚኖር። ግን የአንቺ አረብ ሀገር ወይም አውሮፓ የሆነ አገር ብትሄጅ የአንቺ ልጅ ከቤተሰቡ በጣም የተለየ ኑሮ እንደሚያኖሩት የፈለገው ሶስት መቶ አራት መቶ ሺህ ብር ብትልኪ እኮ አንድ በርባሶ ጫማ ይገዙለታል። እንደነሱ እሱ አብረው ነው የተለየ አልጋ ላይ ያስተኙትን አብረው ነው የሚያኖሩት። እና ይህን ይህን እየተወያየ እንደው እውነት ነው። አዲስ ስም ትስቃለች። አዲስ ይሄ እንደት ነሽ?

አንጋፋታችን ስሎች ስ ቀጥ ግን ኔትወርክ ይዞኛል። እንግዲህ የሚሰማች በሆነ ነው እንጂ ይሰማል ይሰማል። እንዴት ናቸው? እንደምን አመሻችሁ ሁላችሁም። ተጠፋፋ አንጠፋፋም። ያው እንግዲህ ሶሻል ሚዲያው ባያገናኘን እንኳን ልባችን አንድ ነው። ታውታ ብናደርግ እና እስኪ አንድ ሺህ ነው ገና እና ያለው እኮ ነው ማምሪ ያወሩት እና እውነት ቃል ህይወት ያሰማልን። ብለናል። እውነት እናትሽ እንደዚህ ነው፣ አባትሽ እንደዚህ ነው፣ ወንድምሽ ልጅሽ እንደዚህ እየተባለ ወርሳ ይሞላ ተመስገኝ ነው ስለ ሁሉም ነገር። እረ ተሰብስበን ሀገራችን ገብተን ብናርፍ ይሻለናል፣ ቆሎ በልተን። እውነት ሰው ሀገር ተቀምጠ ምንም አዎ አሁን ምንድነው መሰለሽ ብዙ ጊዜ ሰፋር ስናየው አገር ቤት ስንኖር ገጠር ስንኖር ከገጠሩ ዓለም ደግሞ ከተማ የሚኖር ሰው ይሻላል ነው የሚወስዱት። የገጠሩ ቤተሰቦቻችን ከገጠሩ ደግሞ ከትንሽ ከወረዳ ከተማ እንደ ባህር ዳር ወይም እንደ ጅማ ወይም እንደ መቀሌ የትላልቅ ከተማ ላይ ደግሞ የተቀመጠ የተሻለ ብለው ይወስዳሉ። ከዛ ደግሞ እንግዲህ በሰው ቤት በሰራተኝነት አዲስ አበባ የመጣችው ልጁን? ትልቅ አሜሪካ እንደላከ በየወሩ ላኪ እያለ የሚበላ የሚቀበል ቤተሰብ አለ። እኔ ማውቀው ልጅቱ አገባች አላገባች ትዳር ያዘች አልያዘች አይመለከታቸው፣ ግን ወር ደመወዟ ሲደር ወይም ሁለት ወር ሶስት ወር እንድትልክ ያደርጋሉ። ብዙ ቤተሰብ እንደዛ ናቸው። ከዛ ደግሞ እንደም የዚህ የአዲስ አበባው ኑሮ አልተመቸኝም፣ እስቲ ወጥቼ ደግሞ የተሻለ ኑሮ መጥቼ ምናምን ብላ አረብ ሀገር በደላላም በምንም ወጣ። ብዙ ብር ከፍላ ወጣ። መከራ ስቃይ አይታ አረብ ሀገር ስትደርስ ደግሞ በቃ አሜሪካ ገብታለች። ከዛ በኋላ ቤት ያልሰሩት ቤት ሊሰሩ ይዘጋጃሉ። ማህበር ያልገቡት ማህበር ይገባሉ። ልጃቸውን ያልዳሩት ልጃቸውን ለመዳር ሽርጉድ ይላሉ። የተለያየ ነገር ሲሆን ያቺ ልጅ ደግሞ ባለባት ከሌል ድር ነው ደግሞ ወጣቱ ትናንሽ የተማረ አስረኛ ዘጠኛ ስምንተኛ ክፍል ወንድምህ ትካዳት ደግሞ ስልክ ይጠይቃሉ። ዘመናዊነትን ያንችን የባርነት የድካም የመውደቅ የመነሳትን ነገር ሳይሆን የሚያስቡት ከእህታችን ይህን ያህል ብር ጥልቃለች፣ ይህን ያህል ብር የሚለው ነገር በጣም ጣጣው ይበዛና፣ አሁን እኛ ዛሬ ክፍያው ጥሩ ነው አረብ ሀገር ያሉት እህቶቻችን ክፍያው ጥሩ ነው ብለን ልናስብ እንችላለን። ክፍያው በተለቀ ቁጥር ትልቅ ወጪ አሁን ያካለን ለትልቅ ወጪ እንደሚመጣ ስለምናውቅ ነው። አሁን ደግሞ አብዛኛውን ደግሞ በቤተሰብ ብቻ ሳይሆን እንደዚህ በሃይማኖት በቤተ ክርስቲያን በእርዳታ በተለያየ ነገር ሙሉ ትሳተፋላችሁ እና ያ ሁሉ ሲደመር እኔ የሳስበው መከራ ነው እያልኩ ነው ያነሳሁት ነ ልክ ነዎት እኮ ማርያምን ያው፣ ስደት ላይ የታወቀ ነው። ስደት የወጣች ሴት ልጅ ለቤተሰብ ነው እራሴን እኔ እንጃ ብቻ ማብራራቱ ይከብዳል። እና ወጫችሁ እና ኑሯችሁ ተመጣጣኝ ነው? ይህ ተገናኝቶ መምህር ብቻ እግዚአብሔር ይመስገን በጤና መኖር እራሱ ትልቅ ነገር ነው ነው እንድዬ ነው የማምነው። አሁን ብዙ ጊዜ ልክ ነው። ብዙ ጊዜ እንደዚህ አስራ አምስት ዓመትም አስር አመትም እ ከሰባት ዓመት በቦው በላይ ብትቆዩ ልሰሩም ደህና ብር ልታመጡ ትችላላችሁ ግን ደግሞ እዛ ህይወት ሲመለሱ የእድሜ መሄድ ትዳር ማጣት እዛ ተመልሶ የመውለድ ችግር ሊያጋጥም ስለሚችል እነዚህ እነዚህ ሁሉ ቻይለንዶች ተገ አሁን ብዙዎቹ ብር ይዘው የመጡ በጣም ብዙ ጊዜ ዋጋ ከፍለው ብር ይዘው የመጡ ሲመጡ ጥሩ ትዳር አይቀናቸው። በሁለተኛ ደረጃ ደግሞ ከትዳር አልፎ ልጅ ያለመውለድ እንትን ያጋጥማቸዋል። ማለትም የሚሰሩት ስራ ዳሙ፣ ልፋቱ፣ ውጣውረዱ ከብዙ ጊዜ በኋላ እራሳቸውን በስራ የመግደል እንትን ያጋጠማቸው እነዚህ እነዚህ ሁሉ ተደማምረው ብዙ ችግር ያመጣሉ። ለእነዚህ ውይይት እያደረጉ ሀሳብን ከጓደኛ እየቀዱ አንቺ እንዴት ነው ኑሮሽ? እንዴት ነው የምትኖሪ? እንዴት ነው ያንቺ? ደግሞ አንዳንድ ደጋግ ቤተሰብ፣ ጥሩ ቤተሰብ ያጋጠመው ደግሞ እኔ ቆጥበው ቤት ገዝተው በጥሩ ወንድም በጥሩ እህት ወይም በጥሩ ቤተሰብ ደግሞ በመጥፎ ወንድም ደግሞ በመጥፎ እህት ደግሞ ዝብድና የተቆራረጡ ስለምናውቅ ነው ብዙ አይነት ለን ስለሚያጋጥማችሁ እኔ ያነሳውት መደከነት እንደዚህ የሚልኮ የለም፣ እንደዚህ ብሎ የሚያስብ ሰው የለም፣ ከቤተሰብም ቢሆን የለም። ብቻ እግዚአብሔር ቤተሰብ አንዱ ቤተሰብ እኮ ነው፣ አሁን የምናነሳው ከ ዞሮ ዞሮ በባዕዳንነት የሚሳተፈው በዓለም ቢሆን አብዛኛው የቤተሰብ ጠንካራ ቤተሰብ ከሆነ ከባሏ ጋር ግንኙነት እያደረገ እሱ እየተቆጣጠረ እኮ ንብረቷን መቆጣጠር ይችላል። ችግሩ አንዳንዶቹ ወደ ውጭ ሲሄዱ የሆነ ቤተሰብ አግልለው የሆነ ቤተሰብ አቅርበው ሲሄዱ ያ የቀረበ ቤተሰብ ነው እነሱ የሚጫወትባቸው እንጂ በሌላ ጉዳይ አጋጥማቸው ልከ ነው። ባልስ ቢሆን የትኛው የሚታመን ነው ብለው ነው መምህር ሁሉም ነገር በቃ ያው ነው። ሁሉም ለራሴ ነው የሚለው። ብቻ እግዚአብሔር ይመስገን በዛ እንለፈው እንጂ ይከብዳል። አይ እኮ እኛ አሁን አንዱ ጥሩ ሲያጋጥም አንዱ ጥሩ ያጋጥመ። አሁን መጥፎውን ነው ለትምህርት እያነሳ ነው ያለው እንጂ ጥሩ ሰዎች ከሴቶች ጥሩ ሆነው ከባል ጥሩ ሆነው ተገንቶ እኮ ሰርተው ተለውጠው ብዙ የደረሱ እንዳሉ ምን እናውቃለን። ብዙ በነገራችን ላይ የኢትዮጵያ የእንትን የሆነ የገቢ ምንጭ የሆነው አረብ ሀገር እህቶቻችን ላይ ያለ ብዙ ሰው ቢከዳም ባይከዳም እራሱን እያሻሻለበት ያለ ሴቶችም የተሻሻሉበት ያለ አልተማርሽም ተብላ በትምህርቱ የተናቀች አትሰሪም ተብላ ብዙ እንትን የደረሰባቸው ከባል ለትዳር አትሆኝም ተብላ ተፈታ ብዙ የሆኑት ሁሉ ዛሬ ሰርተው ተለውጠው እያየንበት ነው። ግን ያጠቃቀም ችግር ነው። ለዛ ያጠቃቀም ችግር እንዳያጋጥም ምን ሲሆን እያነሱ መወያየትና መነጋገር መፍትሔ ያመጣል ነው። ሁሉም እየተፋፈረ እየተፋፈረ የራሱን አሁን ሰዎች የሚያወሩት የሰዎችን ችግር ከሊት እንዳያጋጥሟት ከሌት እንዳያጋጥሞት እንዲበልቷ እንዲበልቷ ብለን የሰው እናወራለን፣ እንጂ የራሱን ለማውራት የሚያፍር ብዙዎቹ በቃ ቤተሰቦችን አሳልፌ ላለመስጠት ትዳሯን ባሏን እንዳርጎ በላት አለመባል የሆነ ቤተሰብ እንዳረገ እንኳን ትንሽ ኔ እንደዚህ እንትን አይደለሁም። አይ ጥሩ ሀሳብ ነው። ያቀራሽ የኔ ታተወ ሰላም ዋሉ። እግዚአብሔር ይመስገን ነው። እንዴት ዋላችሁ? እንዴት አመሻችሁ? ሰላም ብያለሁ። እግዚአብሔር ይፍታ፣ እግዚአብሔር ይባርክ፣ እግዚአብሔር ይባርካችሁ። ሁላችሁም ይፍቱን በሉ እንጂ ምን ነው ሴቶች። ይፍቱን ይፍቱን ይፍቱን ይፍቱን ይፍቱን ይፍቱን ይፍቱን ይፍቱን ይፍቱን። እና አባታችን ዛሬ የዛሬው ርዕስ ደግሞ ጫን ያለ ነው። እንግዲህ አንዳንዶቹ በትዳራቸው ላይ አንዳንዶቹ ደግሞ ወንዶች እንደዝናቸው ለትዳር አይሆኑም የሚሉ በወንዶች ተስፋ የቆረጡ አንዳንዶች ደግሞ በሴቶች ተስፋ የቆረጡ ወንዶች አሉ፣ እና በዚህ ውይይት ላይ የተወያየ እንደሱ የመጡ እና በዚህ ላይ እንገኛለን። በጎ ነው። ምናልባት ከኛ በበለጠ ሕይወቱን የሚያውቁት ወንድሞች እህቶች ናቸው እና ይሄ ጥፋት ምዘና ስለሆነ የወንጀል ምርመራ ነው የሚሆነው እና እየኖር ነው ያለ ነው። ምናልባት ራሳችንን ስለምናውቅ ራሳችንን ብንመረምር ጥሩ ነው ላለው ምናልባት የትዳር በጎነቱን ማውቁ ይጠቅም ይመስለኛል። ትዳር ምንድን ነው የሚለውን ካወቁ ሰው መከዳዳቱ እገሊት ናት ጥፋተኛ፣ ገሌ ነው ጥፋተኛ መባባሉ ይቀረፋል የሚል ችግር አለኝና ዞሮ ዞሮ ግን እኔ አሁን ወንዶች ላይም ለመፍረድ ሴቶች ላይም ለመፍረድ ይቸገራለሁ። አብዛኞቻችን በጎዎች እንሆናለን፣ አብዛኞቻችን ጥፎዎች እንኖራለን። ያው ተቀላቅለን ነው የምንኖረው፣ የዓለሙ ባህሪ ስለሆነ ዮሐንስ አፈወርቅ ሲናገር የዓለሙን ባህሪ በጎ ባለበት ክፉ አለ፣ ጻድቅ ባለበት አጥ አለ፣ አሳዳጅ ባለበት ተሰዳጅ አለ ባለጸጎች ባሉበት ድሆች አሉ። ሴቶች ባሉበት ወንዶች አሉ እና ሽማግሌዎች ባሉበት ህፃናት ይኖራል። ይሄ የዓለሙ ባህሪ ነው። ይሄ ብቻ ሳይሆን ማጣትም፣ ማግኘትም፣ መደሰትም ማልቀስም ፈረቃ ነው። አለሙ የፈረቃ አለም ስለሆነ ምናልባት የባለ ትዳሮች ጥፋተኛ ማን ሊሆን ይችላል የሚለውን እንደው እናንተ ብትመዝኑት። አብረን ነው እየኖር ያለ ነው። አሁን ይህን በዚህ ላይ ለመፍረድ ምን ያስፈልጋል? በእኔ እይታ የብዙ ጊዜ ልምድና ተሞክሮ ያለው ባለትዳር ቢናገር ይሻላል፣ እኔ ከምናገር በላይ ማለት ነው። እና ለምን ከተባለ አሁን ወንዱን እንዳንለው ሴቱን በዛው ልክ ነው። ሴቱን እንዳንለው ወንዱም አፍ እንጂ ልብ የሚባል የለውም። ያው ባፉ እየደለለ የልቡን በልቡ አኑሮ ነው አብዛኛው የሚኖረውና ምናልባት ይሄም ብለን ስንናገር የዓለሙ ባህሪ ምን ይመስላል የሚለው ብዙ አይጠፋንም። እኛም እየኖር ነው ስለሆነ የአብዛኞቻችን ሕይወት በነጠላ የተሸፈነ ሕይወት ነው ያለን። እውነት ለመናገር ከሆነ እግዚአብሔር ከባት ያበሳ ስለሆነ እንደሚያሳድዱን እንደ ክፉ እንደሚመዩ እንደ ጠላቶቻችን ነውራችንን ስላልገለጠብን ነው እንጂ ቢገለጥ ብዙ ባዶ ነው የሆነ ጉዳይ ነበረ። እኔ ይህን ሳስብ የኛን ዘመን ባለትዳርና ወጣት ስመለከት የብሉ ኪዳን ህግ እኛ ላይ ቢሆን ጥሩ ነበረ የሚል ግምት አለኝ። በብሉ ኪዳን ሰው ኃጢያት ሲሰራ ግንባሩ ላይ ለምጽ ይወጣል። ሻሽ የማይሸፍነው ለምጽ ማለት ነው። ነጠላ የማይጋርደው ለምጽ ይወጣል። ወዚያን ግንባሩ ላይ ለምጽ ወጣበት፣ በሻሽ ሸፍነው፣ ሻሹ ላይ ወጣ። ይሄ ነበር የብሉ ኪዳን ህግ። ያን ጊዜ ጎረቤቱ ሳይሰማ ወገን ዘመር ተሰብስቦ ጉዱ እንዳይወጣበት ቀጥቅጦ መግደል ነው። ሰውዬው ከወራት በኋላ እየጠፋ ከሄደ ያ ሰውዬው ኃጢያት ሰርቶ ተገሏል ማለት ነው የሚል ነው ሰው የሚያስበው። ምን ኃጢያት እንደሰራ ይታወቅም። ይወገራል፣ ይሞታል። በእኛ ዘመንም እንደዛ ቢሆን የሰው ልጅ ከኃጢያት ርቆ ንጽ ጠብቆ ሃይማኖቱን አጽንቶ ይኖር ነበር እና ያን ዘመን ዓመተ ፍዳ ዓመተ ኩነኔ ነበር። ኮነነ ገዛ ነው ያው ሰው በሰራው ኃጢያት ኩነኔውን ፍዳውን እዛው የሚጨርስበት ነበር። በድንጋይ ይወገራል፣ በሳት ይጠበሳል እዛው ኃጢአቱን ጨረሰ ነበር። አሁን ግን የምህረት ዘመን ነው። ክርስቶስ በዕለት ዓርብ ከተሰቀለ በኋላ ሰው ኃጢአት ቢሰራ ምህረት የሚያገኝበት ለንሳ የሚበቃበት ነውና፣ አብዛኞቻችን ትዳራችን ምን ይመስላል ካላችሁኝ፣ የለንጊኖስና የይሁዳን ህይወት ነው የሚመስለው። ለንጊኖስና ይሁዳ ማን ናቸው ስንል፣ ታሪካቸው ይታወቃል። ይሁዳ ያስተማረውን የፈጠረውን መምህሩን ጌታውን መጋቢውን አኗሪውን ቸራለህ ብሎ የፍቅር ምልክት በሆነው በመሳም ሰላሳ ብሩን ተቀብሎ አራት መቶ ወታደር ከኋላሽ እና ጎመድ የያዘ ሰው አሰልፎ ክርስቶስን አሳስሮታል። ክርስቶስ ለመሆኑ ክርስቶስነቱን ሲገልጽላቸው ግን የልቡን ክፋት በአፉ ከንፈር ነው የገለጸለት። መምህር ቸራለህ ብሎ የጠነሰሰውን ሴራ ከሰኞ ዕለት እስከ ረቡዕ ዕለት ሙሉ የተመከረውን ምክር የልቡን ክፋት በአፉ ከንፈር ገልጾለታል። የእኛ ዘመን ትዳር ይሄን ይመስላል። የልቦናችንን ክዳት ባፋችን ከንፈር ነው የምንደልለው አብዛኞቻችን። አንድ መሶብ እንጀራ ገልብጦ እያደረ ምግብ አልበላ ብሎ እንቅልፍ አጥቼ አደር የሚል ወጣት ነው በእኛ ዘመን ያለው። እውነት ለመናገር ከሆነ ገደል ቢሰዱት የማይሰማ ወንድ እንቅልፍ አጥቼ አደርኩ ይላል፣ ሌሊቱን ሙሉ ሲያንኮራፋ አድሮ። በዚያው ልክ ደግሞ በጣም ክፉ ተኮላህቶችም አለ። እውነት ለመናገር ዝም ብሎ የስጦታ ጋጋታ ሚስት ላይ ሆኑ አጋር ላይ ሆኑ የሰው ልጅ ብዝብዝ አድርጎ አይምሮውን የሚያደነዝዙ ቁስ ገንዘባቸው የሆነ የሰው ህይወት ማንነታቸው ያይደለ በውስጣቸውን ያስቀምጡትን ያኖሩትን እያወቁ የሰው ኮቴትም ጠብቀው የሚኖሩ በዚሁ ልክ እህቶችም ይኖራሉ። ግማሽ ወንድም ደግሞ ትዳሩን በስልክ የሚጠብቀው የሚመስለው ገሌ ወጣች በክፉ ጎረቤት የሚያስጠብቅ ትዳሩን ስንት ሰዓት ገባች፣ ስንት ሰዓት ወጣች፣ ምን አይነት ለበሰች የሚል እንደዚህ አይነትም ህይወት አለ እና ይሁዳ የልቡን ክፋት በአፉ ከንፈር ነው ለክርስቶስ የገለጸለት ማለት ነው እና እኔ ምን ለማለት ፈልጌ ነው ይሄን ያነጻጸርኩት፣ ብዙ በልባችን ያሰብናቸው ብዙ ነገሮች አሉ። የምናገባው አንድ ባልሆኖ ያዘጋጀ ነው ካለ ሌላውን በጎን ማውራት ማስቀመጥ፣ በየከተማው እንዲህ አይነት ሰው ማድረግ ምን ያደርጋል? ደግሞ ስላሰብንበት ሳንደርስ እኮ መንገድ ላይ መጠራት ይኖራል። ብዙ አይነት ችግር ስቃይ ነው ያለውና። እኛ የልባችንን በልባችን አድርገን ባፋችን ብዙዎችን የገደል ናቸው። ስንቶች ናቸው እንዴ ወንዶችን እኮ ወንዶችን እኮ ለማመን የከበዳቸው በጣም ብዙ እህቶች ከዚህ በኋላ ወንድ አናይም ብለው ወንድ ለመቅረብ ዛሬም ቢሆን ወንድን አውሬ አድርገው ወንድን ሌላ በቃ አስፈሪ ነገር አድርገው የሚያምኑ ብዙ እህቶች አሉ ሴትን ማመናቸው ከዚህ በኋላ ሴት ባላ እንዳውሬ የሚቆጡ ብዙ ወንድሞች ይኖራሉ። ለምንድን ነው ከተባለ የሰባት የስምንት ዓመት የአስር ዓመት ልጅነታቸውን ያጡበት ህይወታቸውን ያጡበት ብዙዎቹ እኮ በባዕድ አገር ተሰደው እኮ ገንዘባቸውን የእናታቸውን መቀነ ሳይቀይሩ እኮ ብዙዎች እኮ ህይወታቸውን ህይወት አልባ ያደረጓቸው ብዙዎች እኮ ናቸው። ደስታን ሲጠብቁ መተን አገራችን ላይ የተሻለ ህይወት እንኖራለን ሲሉ ሀዘን የገጠማቸው ብዙዎች ናቸው። ከይሁዳን ካየነ በኋላ ለንጊኖስን ስናይ ክርስቶስ ይሰቀላላይም ብሎ የተደበቀ ነው። አዋጅ ወጥቶ ግን ጌታን እንዲወጋ ቢታዘዝ ምንድን ነው ያደረገው? አዋጅ ስለሆነበት ጌታዬ፣ አንዴ የመሰቀልክን አውቃለሁ እኔ በወጋህም ባልወጋህም በአይሁድ እጅ ላይ ወርቀ ተሰቅልሃል የውስጤን ታውቃለህ ብሎ እጆቹ እየተንቀጠቀጡ ጎኑን ወጋው። የልቡ ቅንነት ግን በእጁ ጌታን መውጋት የታወረ ዓይኑን አበራለት እንጂ ሌላ መቅሰፍት አላመጣበትም። የልቡን ክፋት በአፉ መሳም መሳም ይሁዳ ሲገልጽ ለይሁዳ አርባ ቀን ሙሉ በእንጨት ላይ ተንጠልጥሎ ሸቶ ተልቶ እንዲሞት ነው ያደረገው። ጌታ ጋር ለንጊኖስ ጋር ስንመጣ ግን የልቡን ትህትና፣ ፍቅር ጎኑን በመውጋት የታወረ አይኑን አብርቶለታል። ስለዚህ አንዳንዶቻችን ለሰው እየቀለጥን ለእኛ እየቀለጥን ለሰው የምናበራበትን ህይወት መኖር አለብን። ገንዘብ ያላት ጥሩ፣ ጤና ያላት ጥሩ፣ ለብሳ ያማረባት ዕለት ብቻ አይደለም መውደድ ያለብን። በደዌ ስትጠቃም እጇ ሲደርቅባትም በወገን ስትከዳም ከጎኗ መሆን አለብን እና አብዛኛው አሁን የኛ ዘመን ትዳር አይታችሁ ከሆነ ልብ የምትሉ ከሆነ የሰርጉ ዕለት አብዛኛው ሲመረቅ ደፋ ቀና ያለ አሜን አሜን አሜን ይላል። በሰርጉ ሳምንት እግር ጠቢ ስትባል ግን አሸሸገዳይ ነው። ወደ የት ሆኖ እግር ታጥባለች። በሰርጉ ወር ምናምን በኋላ ለሚስቱ እንክብካቤ ስጥ የለም የመድርቃት ሁለት ብቻ አሜን አሜን ብሎ መቀበል ነው እና አብዛኞቻችን ትዳራችን በስጦታ አጋጋታ የተመሰረተ አብዛኞቻችን ትዳራችን በቃላትን ጋጋታ የተመሰረተ አብዛኞቻችን ትዳራችን በሽንገላ የተመሰረተ ስለሆነ እገሌ ላይ ነው ለማለት ለመፍረድ እኔ እቸገራለሁኝ ስለዚህ ፍርዱ በእያንዳንዳችን ነው ደግሞ ይህን ቅዱስ ጳውሎስ ምን ይል መሰላችሁ ሮሚ አስራ አራት አራት ላይ ምንትኖ አንተ ዘትግዝ ንባሬ ባይደላል አንተ በሌላው ኃጢአተኛ ላይ የምትፈርደው ማነ ራስክን ዞረ ተመልከት ነው የሚለው ስለዚህ ዞረን ራሳችንን መመልከት ይጠበቅብናል። እና አብዛ ሁላችንም ጋር ችግር አለ ችግር አለ ብለን የምናልፈው ሳይሆን ችግሩን ደግሞ ሰከን በማለት በማስተዋል ምንፈተው ነው። ትዳር ልብ ልንለው የምንገባው ተቀምሶ የሚተፋ ምግብ አይደለም። አንዳንድ ሰው የሆነ መጠጥ፣ የሆነ ምግብ እስኪ ልቅመሰውና ካልጣመኝ እተወዋለሁ በቃ ብሎ ለመቅመስ ጥቂት ጉንጩ ላይ እያስነካ እና በከንፈሩ መቅመስ ይጀምራል ማለት ነው መጣም አለጠመጣሙን ትዳር እንደ መጠጥና እንደ ምግብ የምናጣጥመው ቀምሰን የምንተፋው አይደለም። ከመቅመሳችን አስቀድሞ እንደሚጣፍጥ አምነን እንደሚጣፍጥ ከዝግጅቱ ጀምረን እየተዘጋጀ አድርገን ጣፋጭ መሆኑን አረጋግጠን ገብቶ እርካታ ሊሰጠን ደስታ ሊሰጠን ሊያሳርፈን እርካታን ሊመልስልን በሚችል መልኩ ፍልጠት ቁርጠት አይሆንብኝም ይስማማኛል ካልን በኋላ ነው። አሳምነን ቀምሰን ማንተፋው አጣጥመን የምንውጣው ምግብ መጀመር ያለብን ወይንም ደግሞ በተዘዋዋ በሌላ መንገድ ትዳር ስርጥ ጎዳና አይደለም። አሁን በገጠር ያደግ ልጆች ካወቃችሁ አህዮች የሚሄዱበት የክረምት ሰፊ መንገድ አለ። ወይም አስፋልት ማለት ነው። ሰዎች እግረኞች የሚሆንበት ደግሞ የቅርብ መንገድ ይኖራል። ለእንስሳ ምቹ፣ ለመኪና ምቹ ያልሆነ ገደላማ ትዳር ማለት በስርጡ ያስወጣኝ ሆነ ያስወጣኝ ብሎ በጫካ ውስጥ እስኪ ካስወጣኝ ብሎ የሚሞከር አይደለም። ሰፊውን ጎዳና ይዘን የምንጓዝበት ነው። አይቸው ይሄ መንገድ ካላስወጣኝ ደክሜ መለሳለሁ የሚባልበት አይደለምና አስበን መግባት ይጠበቅብናል። ከገባንስ በኋላ ትዳር በረከት ነው። ከትዳርነ ተክለ ሃይማኖት ተገኝተዋል። ጸድቆ አባታችን አቡነ ገብረ መንፈስ ቅዱስ ተገኝተዋል እና አቡነ ምተማርያም ድንግል ማርያም የእኛ እናት ተገኝታለች። ትዳር በጎ ነው። ትዳር ከታመኑለት ለምድር ብቻ ሳይሆን ለሰማይም ይጠቅማል። ትዳር ከታመኑለት በስጋ ብቻ ሳይሆን በነፍስም ያሳርፋል። ትዳር ከታመኑለት በክርስቶስ ዘንድ ሞገስን ያሰጣል፣ ለበዚያኛውም ዓለም ያስቀጥላል። በዚያኛው ዓለም ተጋብቶ መኖር አለ እያልኩ አይደለም። በዚህ ዓለም የታመኑለት ህይወት የታመነ ዓለም መንግስተ ሰማያትን ያወርሳልና፣ እኔ አሁን ለመፍረድ አይደለም፣ ግን ለትዳር መተማመን ይጠበቅብናል። አብዛኛው ትዳሩን የሚጠብቀው በመረጃ ነው። አብዛኛው ትዳሩን የሚጠብቀው በስልክ ነው። አብዛኛው ትዳሩን የሚጠብቀው በቅናት ነው። በዚህ ልክ ነው እና ደግሞስ እውነት ለመናገር አባቶቻችን ዓለም በቃይ ብለው የሚታየውን ዓለም ንቀው ገዳም እየገቡ ሰው አንድ ለአንድ ተወስኖ መኖር እንዴት ያቅተዋል? ሁሉን ያስፈልገንም ብለው የተፈቀደላቸውን ትተው ገዳም እየገቡ እንደ በተፈቀደልን በአንድ ነገር ብንጸና ምን ችግር አለን? እንዲህ ቆም ብለን ማሰብ እኮ ከእያንዳንዳችን ይጠበቃል። እኔ አሁን አንዳንድ ሰው ችግሩን ካያችሁት ብዙ አይነት ምግብ ውጭ በላ ይጠጣና ቤት ያለው ሚስቱ የገዛላት የመቶ ብር ድንችና ያሽንኩርት ዘይት አጣፍቶ ለሱራት ሊሆነው አይችልም። እሱ ብዙ ቁርጥ በልቶ ሊሆን ይችላል፣ ክትፎ በልቶ ሊሆን ይችላል፣ አይነት በልቶ ጥብስ በልቶ ሊሆን ይችላል። ይሄ ሰውዬ ቤቱ ያለው አንድ ነገር ነው። ያችን ሹሮ ገብቶ ልብላሽ ይችላት ውጭ ባለው ነገር መጀመሪያ ራሱን አስደስቶታል። ስለዚህ ቤት ያለው ነገር ሊያስደስተው አይችልም፣ ብዙ ነገር ስለሚያውቅ ማለት ነው። ባለትዳር ከተፈቀደለት ውጭ ሌላ መልመድ ከጀመረ ቤቱ ቤት መሆን አይችልም። ለምን? ሌላ ነገር እያወቀ ስለሆነ ማለት ነው። ቤት ያለውን ነገር እንደ ተራ ነገር ይቆጥረዋል። ቤት ያለ አይነቱን እቤት ማድረግ ይቻላል፣ ጣፋጩን ቤት ማድረግ እቤት ያለውን በደንብ ልዩ እንዲሆን ማድረግ ይቻላል። እና ለዛ የሚገባውን ነገር ማድረግ ነውና እኔ ትዳር ጥሩ ነው። ትዳር የሚንከራተቱበት አይደለም፣ የሚታመኑበት ነው። ትዳር በሰቀቀን የሚኖርበት አዩኝ አላዩኝ የሚባልበት አይደለም፣ ተመስገን የሚባልበት ነው። ክርስቶስ እንግዲህ ረዳት እንስጠው አይደል? ንግበር ለውቱ ቢጸዘት ረዳት እንስጠው ነው እኮ ረዳት መድኃን ያለ ሲሰጥ ደግሞ ተመስገን ረዳት አልነበረኝ፣ ረዳት አኖርክልኝ፣ ያለ ረዳት ያልተውከኝ፣ የምትበጀኝ ስጠኝ ማለት እኮ ነው። እንደ አብዛኞቻችን አሁን ትዳራችን የሚበላሸው የሚፈርሰው ለምንድን ነው ከተባለ፣ ትዳራችን በየሚዲያው ነው፣ በየፌስቡክ ነው። አሁን ደግሞ እግዚአብሔር በእውነት ያስታግስልን እንጂ ልቦና ይስጥልን እንጂ የሰው ልጅ ገበያ ላይ ወጥቷል። አካሉ፣ ዳሌው፣ ሰውነቱ፣ ቁመኑ፣ ደምግባቱ፣ ውበቱ በችርቻሮ እየተሰጠ ነው። እድሜው በዚህ ልክ ከሆነ እየተባለ ገበያ ላይ እየዋለ ነው። ሰው እንደ ሱቁ ጋር እየተገዛ ነው። አካሉ እየታየ እንደ ሰባ በሬ እንደ ፍሪዳ በሬ እየተስማማ እየተሸጠ ነው። በዚህ ልክ የተመሰረተው ትዳር አማናዊ ይሆናሉ? ፍጹም አትጠራት። ሀሳብም አይግባቸው። አማናዊ አይሆንም፣ መቶ ፐርሰንት፣ በእርግጠኝነት ለምን? ትዳርን እኮ ጌታ ገብቶ በዶኪ ማስ ቤት ባርኮታል፣ የጎደውንም ሞልቶታል። በዶኪ ማስ ቤት ጌታ የባረከው ትዳር እኮ የሚገርማች፣ ኢትዮጵያ ውስጥ በወሎ ክፍለ ሀገር ሙሴ የሚባል ገዳም አለ። የዶኪ ማስ ልጅ መንኖ ሙሴ የሚባል ገዳም አለው። ጌታ የባረከው ትዳር መነኩሴ ልጅ ተወልዶበታል። ስለዚህ የኛ አብዛኞቻችን ትዳር የሚመሰረተው የሆነ ነገር ላይ ስለሆነ የሆነ ነገሩ ሲያልቅ የሆነ ነገር ይሆናል ትዳሩ በዚያው ታሪክ አልባዎች እንሆናለን እና እና ወንዶች እህቶቼና ወንዶች ወንድሞቼ እና ሴቶች እህቶቼ በዚህ ልክ እገሌ ነው ብዬ ፈራጅ ለመሆን ይቸገራለሁ። እያንዳንዳችን ጉድለት አለብን። በሌላው ያለውን ጉድፍ ለምን ታያለህ ይላል ጌታ በማቴዎስ 7፥3 ላይ ስለዚህ ብዙ ጉድፍ ስላለብን የራሳችንን ጉድ እንመልከት ለማለት ነው። እግዚአብሔር ሁላችንም እንድታመን መድኃኔዓለም ይርዳን። መምህርዬ ሀሳብ እሰጣለሁ ብዬ በሰፊ ሰዓት አወራሁ እኮ እድለኛ ናቸው። አሁን እዚህ ውስጥ ያላቸው ሰዎች በጣም በጣም በጣም እድለኞች ናቸው። አየህ፣ ሳይታሰብ ይህን የመሰለ ምክር ለእያንዳንዳችን በየቤታችን በየኑራችን ያለብንን ችግር አየህ፣ ጠቅሰው አጣቅሰው መክረው ዘክረው አስተካክለው ነግረውናል። አምሬ ነው። ይሄ ያልታሰበ ትምህርት ነው። አምሬ ነው እነግራችሁ ብዙዎቹ አሁን ሌላ ቤት ናቸው እና አሁን በዚሁ አጋጣሚ ብዙ ትምህርት ተምረናል ብዙ ነገር አውቀናል ብዙ ነገር ይሄ ትውልድ አሁን የሚያስፈልገው የአባታችን ይሄ ትውልድ የሚያስፈልገው እንዲህ ያለ ትምህርት ነው በጣም የሚያስፈልገው አሁን እንደውም እንደው አባታችን ይቅሩኝና ስብከተ ወንጌል ወጥቶ መድረክ ላይ የሚያስተምረው ሰባኪ ወንጌል ከቤቱ እንዲህ ያለ ህይወት ላይ ኖረው ይችላል እሱ ተሰብኮ ሚስቱ አልተሰበከችም ምክንያቱ ሚስቱ አታዳምጠው ሁለተኛ ደግሞ አገልጋዮች የቤተክርስቲያን የሃይማኖት አባት ፓስተርም ሊሆን ይችላል አውቃለሁ የሚል ወይም ባለስልጣን የመንግስት ባለስልጣን ሊሆን ይችላል ከቤቱ ሚስቱን በስራ ስራ ሊያስተዳድር ይችላል ምክንያቱ እንግዲህ ምንድነው አንድ የሀገር መሪ ሁሉንም ህዝቦች ሊያስር ሊፈታ ወይም ደግሞ ሊቆጣ ወይም ሊፈራ ይችላል በሚስቱ ዘንድ ግን አንድ የሀገር ባለስልጣን እንዳይፈራ ይችላል። ምክንያቱም አብራው ስለ ማንደበራ አፄ ቴዎድሮስ ያሉት ሰዎቹ የሚያውቁኝ ሱሬን ታጥቄ፣ ሚስት የምታውቀኝ ሱሬን አውልቄ ብለው የተናገሩት አፄ ቴዎድሮስ በሚስታቸው ዘንድ በደረሰባቸው ነገር ነው። እና አይደኛ ትምህርት ነው የተሰጠን። እንደውም እኛ አጥሮናል፣ ትንሽ ይቀጥል ነው የምንል ስ